አለ አጥብቄ በብርቱ ስለ ሀገር ፍቅር

ኑሪ በፍቅር እድሜ ትንፋሽ ነውና ያንቺው ለምላሜ አ ኢትዮጵያ

የገፋሽ ቀንደራሽ ንግስሽ በአደባባይ ኑሪ፣ በፍቅር ዕድሜ ትንፋሼ ነውና ያንቺው ልመላሜ አ ኢትዮጵያ። እናመሰግናለን ፋና ላምሮት፣ ምዕራፍ 21 የመጀመሪያው ዙር ተጠናቋል። ስምንቱም ተወዳዳሪዎቻችን ስራዎቻቸውን አቅርበው ጨርሰዋል። አብርሃም ብርሌ በኤልኤም ሰባት፣ ግዛቸው አማረ በኤልኤም ስምንት ተወክለው ነበር ስራዎቻቸውን ያቀረቡልን። አብርሃም የግርማ ተፈራ ካሳን እንደ እናት እንዲሁም ደግሞ ግዛቸው አማረ ደግሞ የጥላሁን ገሰሰን ቃል ኪዳንን ነበር ያቀረቡልን። እጅግ አድርገን እናመሰግናለን። እናንተ እንዴት አገኛችሁት? 8222 አሁንም የእናንተ ነው። ዳኞች አስተያየትና ነጥብ ይሰጡልናል። ካስተር ሺ አብርሃምና ግዛቸው እንዴት ናቸው? እሺ ካብርሃም ልጀምር። አብርሃም የግርማ ተፈራን እንደናት በጣም ቆንጆ ነው። በጣም ቆንጆ አቀራረብ ነው ያቀረብከው። ጎበዝ። የመጀመሪያ ጉዳይ ማወቅ ያለብህ በጣም በጣም ቆንጆ ድምጽ አለ። በጣም በተፈጥሮ ያለ ድምጽ ውብ ነው። ከዛ ደግሞ በራስ ድምጽ ማዜም የሚለው ሀሳብ። ዛሬ ማንም ሰው ጋር የለም። ስለዚህ የምዕራፍ 21 የግሩፕ ዋን ተወዳዳሪዎች ጋር ይህንን ሹ ድጋሚ ላናነሳ እንችላለን ማለት ነው። በጣም ጥሩ ናችሁ ሁላችሁም ያላችሁት በራስ ድምፅ ማዜም ከሚለው ሀሳብ ጋር ማለት ነው። አብርሃም በጣም ደስ የሚል የነበረው ደግሞ ፊዚካሊ በሰውነት የምታሳየው ኤክስፕሬሽን ጀስቸሩ ምናምን ከዘፈኑ ስሜት ጋር በጣም የሚሄድ ነበረ። ቆንጆ ነው። በዛ ውስጥ ደግሞ ነፃነትህ ይታይ ነበረ በጣም የመጀመሪያ ስቴጅ አይመስልም እና በጣም ነፃ ሆነ ነበር ስታዜም የነበረው ቆንጆ ነው እሱ ከሪትም ጋር ያለ አረዳድ ጥሩ ነው በጣም ትንሽ ቅሪታዎች የነበሩት እና እነዚህ ባይሆኑ ኑሮ አሁን ከተጫወትከው በላይ በጣም ከፍ ያስብልሃል ብዬ ማስበው አንደኛ ከቅኝት ጋር በተያያዘ ወደላይ ላይ ያሉ ፒቾች ላይ በደንብ አደርስባቸውም እና ትንሽ ገፋ ማለት ይፈልጋል እና እሱ ጋር በደንብ መስጠት ለዛ ደግሞ ጉልበት በደንብ ግፍት ስታደረግ ትንፋሽም ጉልበትም በጣም አንድ ላይ ሲሄድ ኤግዛክትሊ ሄዱ ፒቹ ላይ የመምጣት ነገር አለው። እሱን ማሰብ። የጉልበት ደግሞ ሌላ ችግሩ ምንድን ነው? ሙዚቃው በለጠህ። በጣም ሙዚቃውም ሙዚቀኞች በስነስርዓት ነው የተጫወቱ የነበረው። ማይክህም ችግር አልነበረበትም። ግን መጮህ ባለበት ሰዓት ወይም እንዲ ላውድ መሆን ባለበት ሰዓት በጣም ድምፅህን አምቀህ ነው ስትጫወት የነበረው እና ይሄ መቀረፍ አለበት። ከሙዚቃው በፊት ፊት ለፊት ነው አንተ ድምፅህ መሰማት ያለበት። ይሄ ከጉልበት ጋር የሚያያዝ ነገር ነው። ከዳይናሚክስ ጋር የሚያያዝ ነገር ነው። አብርሃም ይህንን ለማስተካከል ሞክር። ከዛ ውጪ ማይክ ጋር ያለ ነገር በጣም ችግር ነበረ። ማይኩን የላኛዋን ክቧን ፓርት ይዘህ በቃ እንዴት አድርጋት አገልግልህ ምንም ልታገለግልህ አልቻለች። ማይኳ በጣም የታፈነ ድምፅ፣ ዲስቶርትድ የሆነ ድምፅ ነው የሚሰማው። አልፎ አልፎ ደግሞ ወረድ ብለህ በስነስርዓት ስትይዝ እሱ እሱ ጋር ጥሩ ነገር ይሰማ ነበረ። አብርሃም ጥቂት ነገሮች ናቸው የምታስተካክላቸው። ኮንሽንስ ሆኖ እያሰቡ ማዜም እና የለመምድ ነገር ነው። ብዙም እና አቅምህ ትልቅ ነው በጣም 9750 ግዛቸው ለውዲቷን በጣም እጅግ በጣም ውብ አቀራረብ ነው። በጣም በጣም ቆንጆ። አቅምህን በደንብ ያሳየህበት የዜማ ምርጫ ነው። ቆንጆ ነው። በጣም በጣም የሚያምር ድምፅ ነው ያለ። በጣም በጣም የተገራ ትንፋሽ። በጣም በሚደንቅ ሁኔታ በጣም ረጃጅም የዜማ ሀረጋት ነው ስትይዝ የነበረው እዛ ውስጥ ስለ ፍሬዚንግ ማውራት ይቻላል። ብዙ ነገር አለው። ጉልበትህንም የዋዛ የሚባል አይደለም። ከሪትም ጋርም ያለህ ነገር ደግሞ ከፍሪስታይል አዝያዝያ ሞቶ ሪትሚክ ነገሩ ስትገባም በደንብ ሪትም ላይ ያለ ፊሊንግ ክሊር የሚታይ ነገር ነው። በጣም ቆንጆ ነው። ምናልባት የመጀመሪያውን የእንጉርጉሮ ፓርት ወይም እንደዚህ ፍሪስታይል የምንለውን ስትል ትንሽ እሱ ጋር ግንዛቤ ለማስጨበጥ ፍሪስታይል ሲሆን እንደፈለግን መሆን እንችላለን ማለት አይደለም አይቆጠር እንጂ ሪትሙ 1234 ተብሎ አይቆጠር እንጂ፣ በውስጡ ግን ፊሊንግ አለን አይደለም። ሪትሚክ ባይሆንም ፊሊንግ አለን እና አሁን እንከተልህ እንከተልህ እና ዜማ መቀየር ያለበት ቦታ ኤክስትሪምሊ ይረዝማል። ከረዘመ በኋላም ግን ችግር የለውም የሆነ ቦታ የምትቀይርበት ቦታ ሲሆን ደግሞ ከልኩ አልፎ የሚሄደው ፓርት ስሜት ስብር ያደርጋል እና እሱ ነገር ከልክ በላይ ሆኖ ዝርክርክ እንዳይል ማለት ፍሪስታይል ማለት እንደፈለግን መሆን አይደለም። በውስጡ ግን ኢሞሽና ኮሚኒኬት እናረጋለን፣ አድማጭና ፐርፎርመሩ ማለት ነው። ስለዚህ እሱን ነገር እያሰብክ ጥሩ ነው፣ በጣም እዛ ቦታ ላይ ትንፋሽ ለማሳየት ምን ያህል ረጅም ሰዓት እንደምትቆይ ምን ያህል አንድ ኖት ላይ ረጅም ሰዓት ፒች እንኳን ሰዓት ቀይር እንደምትቆይ ለማሳየት፣ ብቃት ለማሳየት በጣም ትክክለኛ አካሄድ ነው። ግን ኢሞሽን ደግሞ ይበልጣል ከዚህ እሱ ጋር ጥንቃቄ ማድረግ ያስፈልግሃል። ቀኝት ጋር በጣም ብዙ ቦታ እውነት ለመናገር ጥሩ ነው በጣም አልፎ አልፎ የሚሰሙ ነገሮች አሉ፣ በለመመድ የሚስተካከሉ ናቸው። ቫይብራቶ እና ኦርናመንት ወይም የድምፅ መንቀጥቀጥና ቅላጼን ግን መለየት ያስፈልጋል። ቫይብራቶ እንዳይረብሽህ። ቫይብራቶ ጥፋት አይደለም። በጣም ብዙ ጊዜ ነው የምናነሳ ቴክኒክ ነው ያዘፋፈን ቴክኒክ ነው፣ ግን ቦታው ላይ ሲሆን ብቻ ነው ልክ የሚሆን ከዛ ውጭ። በብዙ ነገሩ በጣም ደስተኛ ነኝ። ግዛቸው በጣም እርግጠኛ ነኝ፣ ይህንን አስተያየት የማስተካከል አቅም እንዳለህ ያስታውቃል። የዜማ ምርጫዎች ላይ በጣም ጥንቃቄ አድርግ ለቀጣይ ውድድሮችህ እሺ፣ አብርሃም ብርሌ እና ግዛቸው አማረ እንኳን ደህና መጣችሁ። አብርሃም ብርሌ ግርማ ተፈራን እንደ እናት የሚለውን ዜማን ያመጣ፣ በጣም ጥሩ ዜማ፣ በደንብ ካንተ የድምፅ ውበት ጋራ የሚሄድ ነው። በጣም ቆንጆ ድምጽ አለ። የዜማ አረዳድ በጣም ጥሩ ነው። ሪትሚካሊ በጣም ጎበዝ ነህ። ማይክ አጠቃቀም በአብዛኛው ጥሩ ነው። ማይክ የተወሰኑ ቦታዎች ላይ ግን በጣም በመጠጋቱ ይህንን ቆንጆ ድምጽ በደንብ እንትር ብሎ እንዳንሰማ የሚያደርጉበት ቦታዎች ነበሩ እሱን በጣም ተጠንቀቅ ብሩኬ ተናግሮታል እኔ መድገም ስላለብኝ ነው ከኋላ እንደዚህ አጀባዊ የበዛ ዜማ ስትመርጥ ከባንዱ የበለጠ ያንተ ድምፅ እንዲሰማ አድርገህ በደንብ ድምፅን ከፍ ማድረግ ይጠበቅብሃል ወይ ከባንዱ ጋር ተነጋግረህ እነሱ ቀንሰውልህ ያንተ ድምጽ መሰማት አለበት። አለበለዛ እነሱን በጥሶ የሚወጣ ድምጽ መውጣት አለበት ማለት ነው። ይሄ ከትንፋሽ አያያዝ ጋር ያለህን ስራ በደንብ እንድታስብበት ነው። ቃላትም በዚህ ምክንያት ቃላት በደንብ ንጥር ብለው እንዲሰሙ ለማድረግ ስለሚረዳ ቃላቶችህን በደንብ እንዲሰሙ አድርጋቸው። ያው የትንፋሹና በደንብ ሰፖርት ሲያገኙ ዜማህ በደንብ ቃላቱ ላይ መሰማት ይችላል ብዬ አስባለሁ። አንዳንድ አንድ ቦታ ከጉሮሮ የወጣ የሚመስል ድምፅ አለ። እሱን እስቲ አዳምጥ። እየቀዳ ወይም የተቀጂውን ስለምታዳምጠው በዛ ልታስተካክለው ትችላለህ። በተረፈ ብዙ አይደለም ከቅኝት ጋር ያለው ችግር። በደንብ ማዜም እንደምትችል ነው ያሳየኸኝ። ጥሩ ነው፣ በርታ። ያሉትን ችግሮች ብቻ ለመቅረፍ ሞክር። በጣም ጥሩ ነው። ዘጠኝ ሺ ሰባት መቶ ሃያ ግዛቸው አማረ፣ የጋሽ ጥላውን ገሰሰን ለውዲቷ የሚለውን ዜማ ነው ይዘህ የመጣኸው። በጣም ቆንጆ ዜማ፣ ጥሩ ምርጫ። ከአንተ የዜማ የድምጽ ስትራክቸር ጋር በደንብ የሚሄድና ለፈተናም በደንብ መፈተን የሚችል ዜማ ነው ይዘህ የመጣኸው። በጣም ነው የገረመኝ። ትልቅ ድምጽ አለ። በጣም ቆንጆ ድምጽ አለ። በዛ ላይ በደንብ ስሜትን የሚወስድ አይነት አቀራረብ ነው ያቀረብከው። ዜማውም የሚፈልገው እንደዚህ አይነት ነገር ነው። ስለ ሀገር ነው። የሀገር ነገር ሲዘፈን ደግሞ በደንብ በስሜት ነው የሚዘፈነው እና ያንን ስሜት በደንብ ነው ያጋባህብኝ እና በጣም ዜማ እንደሚገባ ተረድቻለሁ። ሪትሚከሊ ጥሩ ነህ። ቅድም ብሩኬ ያለህን አትርሳ። አንዳንድ ሀረጋት ለማሳመር ብትጨምራቸውም የሚቀጥለውን የዜማ ውበት እንዳበላሹት ምጠናውን አስብበት። የምታረከርከውን ማለት እንዲህ የቀላጽ የሆነ ነገር በደንብ አድርገህ ልታስብበት ይገባል። በተረፈ በጣም ውብ አድርገን የተጫወትከው መጀመሪያ ላይ ብቻ ስገባ የመግቢያው ላይ የሆኑ የሆነቿ የዜማ ቅንጣት ከቅኝት ጋር በተያዘ ችግር ነበረው። መልሶ ግን ጆሮህ በጣም ሴንሲቲቭ እንደሆነ የገባኝ በደንብ ቅኝት ውስጥ ገብተህ መስፈን ችለሃል እና በጣም ጥሩ ነው። የተነገሩህን ሀሳቦች በተግባር ቀይረህ እንግዲህ በሚቀጥሉት ውድድር ላይ እንደሚስተካከሉ ተስፋ አደርጋለሁ። እኔ ጋም ያለ ዘጠኝ ሺ ዘጠኝ መቶ ነው። እሺ፣ ከአብርሃም ልጀምር። አብርሃም፣ በጣም ጥሩ የዜማ ምርጫ ነው፣ ድንቅ አቀራረብ ነው አገባብ በራስ መተማመን በጣም ጥሩ ነበረ። እኔ በጣም ጉሮሮ በጣም ተመችቶኛል። ቃናው ምናምኑ የራስ ስታይል ምናምኖች በጣም ብዙ ገና ብዙ ዘፈኖች ታሰማናለህ ብዬ አስባለሁኝ። ሌላው በጣም የገረመኝ ነገር ዜማዎቹን ለመረዳት የሄድክበትን ረቀት በደንብ ማድነቅ እፈልጋለሁ። በደምብ ዲቴል ነው የምትሰማው። አንዳንዱን ኦክታቡን ብሎ በዘጋው ስል ደግሞ ዘጋው ማለት ነው። እነዚህ አይነት ጭማሪዎች የጨመርካቸው በጣም አሪፍ ነው። ምናልባት እንዳስተያየት የተነሳው ሀሳቦቹ እንዳለ ሆኖ ሌላም ዘፈኖችን ቢሆን ትንሽ ገፋ አድርገህ ለመስፈን ትንሽ ያቅብ ጉዳይ፣ ዳይናሚክስ ላይ በጣም ልክ ነህ። ውበቱ ላይ መጨነቅ ነው የሚሻለው። ለእኔም እንደ አንተ ግን እሱ ወደ ስቱዲዮ ስንመጣ ሪኮርዲንግ ላይ ቢሆን ጥሩ ነው። ላይቭ ላይ ሲሆን ግን ትንሽ ገፋ አድርገህ ዘፈነው ነው፣ ግጥሞቹ እንዲሰሙ መልእክቶቹ። በተረፈ በጣም አሪፍ ነው። 9750 ግዛቸው ከመጀመሪያው የሚገርም የአገባብ ብቃት ከእንጉርጉሮ አንደኛ እንጉርጉሮ ነው። በጣም ነው የገረመኝና በጣም የሳለ የበሰለ ጉሮሮ እንዳለ በደንብ ያስታውቃል። በደንብ ልምድ እንዳለ ያስታውቃል። በጣም የገረመኝ ዳይናሚክስ ገብተዋል። በጣም የገረመኝ የራስ ቃና፣ በቃ ማንም ተጽዕኖ የሌለበት። ትልቁ ነገር ደግሞ እንደዚህ አይነት ውድድሮች ፋና ላምሮት በተለይ ራሱን ሆኑ ድምጻዊ እንዲወጣ አይደለም የምንፈልገው ያንን ብቃት አንተ ላይ ይቻለውና የመጀመሪያውን ዙር እንግዲህ በከፍታ ነው የጀመርከው። ጥሩ ተወዳዳሪ እንዳገኘን ይሰማናል። ጥሩ መነቃቃት ሰጥቶናል። እኔ ውጤት ል ዘጠኝ ሺህ ዘጠኝ መቶ አይተዋል። ዘጠኝ ሺህ ዘጠኝ መቶ የሰጠሁትን እያየ ነው አይደል? ዘጠኝ ሺህ ዘጠኝ መቶ ሀምሳ ነው የሰጠሁት። ጨመርኩ። አየር ነው አንበሳ። በርታ። እናመሰግናለን፣ ዳኞቻችንን በሁለተኛው ዙር ድጋሚ እናገኛቸዋለን።